ግድግዳውን አጠባችሁ፣ ዲከም ሲላችሁ እኮ ነው። እንኳን አጠባችሁ። በነገራችን ላይ እንኳን አጠባችሁ። እራታችሁ ምን በላችሁ? ቆንጆ ነው፣ ቆንጆ ነው። ኢድ መቸ ነው? ኢድ መቸ ነው? እሱ ሽኩበ ነገ ነው ነገ። ወደ ደግሞ ልጆቹን ጽሙ ስትል ነበረ፣ ልጆቹን ሁላችሁም እንዴት ጾሙ ለኢድ ስትል ነበረ። የእኛናት እንዲያዛሹ ለማንኛውም አተኝ እሺ ጋይስ፣ ሰላም፣ ሰላም፣ ሰላም ታላ ጤና ጤና ይስጥልኝ! ወንድና የተከበራችሁ ደመቁ ቤተሰቦች፣ እስቲ ቆይ ላንብብላችሁ። እዚህ በርገሩን እያያችሁ ላንብብላችሁ። ውድ ወንድሞቻችን በሰሜን ወሎ በተከዜ እራስ በግዲያን ወረዳ ሙጃ ከተማ የምትገኙ የሰለስታቦ ገብረ መንፈስ ቅዱስ የቦታው ተወላጅ የከበረ ሰላምታችን እያቀረብን ሰላም እግዚአብሔር ከሁላችን ጋር ይሁን በማለት እንገልጻለን። በአዲስ አበባ ከተማና በውጭ ሀገር የምትገኙ የቦታው ተወላጆች በሙሉ የምናከብረው ወንድማችን በበር ነው መስፋት ያቀረበልን ምን ሀሳብና አስተያየት እኛም እንደግሃለን አላማችን፣ አንድ ስለሆነ ሰናይ እፀ ሰናይ ፍሬ ይፈራ ይፈሪ፣ መልካም ዛፍ መልካም ፍሬ ታፈራለች። ስለዚህ ሁላችንን በሙጃ በወልደያ በደሴ ኮንበልቻ የምትኖሩ የቦታው ተወላጅ ሀሳባችሁንም ሀሳብ ሰጦ ይስጣችኋል እንዳለው ቅዱስ ወንጌል ሁላችሁም የጻድቁ የገብረ መንፈስ ቅዱስ ወዳጅ በቴሌግራም ግሩፓችን በመግባት ሀሳባችሁን እንድትገልጹ ስል በቸሩ እግዚአብሔር ስም እንጠይቃለን። በትትና ዝቅ ብለን እናሳስባለን። የቴሌግራም ቁጥራችን ነው ሀያ አምስት አስራ ዘጠኝ ዜሮ ዜሮ አራት 1139908 ማህበረ ገብረ መንፈስ ቅዱስ አዲስ አበባ። ሃይ ጋይስ ዌልካም። አሁን እንደዚህ ቤተ ክርስቲያን የሚሰራ ሰው ወይ፣ ሃይ ሃይ፣ ሃይ ጋይስ ዌልካም ሰው ሁን፣ ሰው ሁን፣ ማነው? ሰው ሁን። ይሄ ነገር ከባድ ነው። ሰው ሁን። የቅዱስ ላሊበላ አንተና እንዴ! ሰው ሁን። እንደው ጌታዬ አምላኬ፣ የመዳይ ኢየሱስ ክርስቶስ ራሱ መፍትሄ ስጠን እንጂ ሆነልን። ማን ማን ያሰራው ነው? በስማም ወልድ ወልድስ ቅዱስ አቶ አምላክ አሜን። ወልድ የቴሌግራም ተከታታዮች የቸሩ እግዚአብሔር ልጆች የጻድቁ አባታችን የቴሌ ቅዱስ ወዳጆች እግዚአብሔር ላላችሁ በጻንቶ ይጠብቃችሁ። ዘመነ ፋሲጋ ስለመሆኑ ሁላችንም ብዙ ቀን ስብለናል። ንበርታን ጠንክረ ናይ

እስቲ ቆይ፣ በቴሌግራም ማንገባ ፌስቡክ ልግባስኪ። ኑሮ እየጠጨ ነው። በካችሁ ቤተ ክርስቲያን ስሩ እየተባለ ማን ማን መጣ? የመጣለ አረ የመጣም ይል። ጋይስ ወልካም ወልካም፣ ኤቭሪባዲ ኤቭሪዋን። ሰኩምቲ መንፈስ ዘመንፈስ ይላል። አይ ዘመንፈስ፣ ሀይ ወልካም

እናንተ ምን ላለባችሁ? ላይክ አድርጉ፣ ዝም ብላችሁ እንዴ! ሰብስክራይብ እኔ ምልሽ ናርዲ፣ በቀደም የሰጠሽ ይቅባት እንዲት ትሮም ተቀብተ ተቀብተሽ ታድር ያለሽ ወይስ? አቤት ሽታ መርዛማ ነው ኮበስማ ወይ በምን ቀመመሹ ነው ግን እና ቀብተሽ ነው የምታድርገው፣ ወይስ እሱ ለማደር አይሆንም ለውሉ ነው እንጂ። ለነገሩ ከሰዎች ፊት አይበልጥ ነገር ግስኪ ያኩቲ ወኩቲ ያለ ስራ ከልሜ ነው አቢብቲ ማን ጋር ሪከርድ ያርግ? ልቀውጠው ደሞ። ቆይ እስኪ አንዲት ይሆናች አለች። ምንም እንደ ጠፋችሁ መኪያ። እንዴት ዋልሽ? እንዴት አመሸሽ? እንዴት አደርሽ? ለነገሩ ነግቷል። ልጅትን ትምህርት ቤት ልትወስጂ ትነሽ ወይስ የለችም እንዴት ናችሁ ጆዬ ደህና ነው ወይ ሚጣዬ ደህና ናት ምን ነው ጠፋሽ ሸሪ ሰሞኑ ደከመሽ ይቺ ሪከርድ አትመለስም ተጎዳያች እሺ ቤሩርዬ እንዴት አደሽ መቼም አተኝም ብዬ ነው ወይ ሳትር ሪከርድ የማደርግልሽ ማደርግልሽ እንዴት ነሽ ተሻለሽ እኔማ እኮ ገበይ ተሰበረ ብዬ ፈርቼ ነበረ ደህና ነኝ ግን ለሻ ቀጥፎ ይዞኛል ያው ሰጨርስ ይሄዳል

ችን ቆንጆ ወሎዬ መሆን እኮ እንደዚህ ነው። ወሎዬ ስ ታብ ታብ አድርጉ እስኪ እናንተ የት ናችሁ? ትላማታዛ ቤቱን ግድ አውሪኝ ስትሉ የነበራችሁ የት ናችሁ? ታብ ታብ አድርጉ የምላችሁ ነው። ዋን ሀንድረድ ሲክስ ዋን ሀንድረድ ሰቨን ዋን ሀንድረድ ዋን ሀንድሬድ ናይን ተፕ ተፕ ተፕ ተፕ ተፕ ተፕ ዋን ሀንድሬድ ፎር ዋን ሀንድሬድ ናይን ዋን ሀንድሬድ ሲክስ ሰቨን የለ ተፕ ተፕ አድርጎ ማን ነው የምትበተበው? ተፕ

ገና የማራትን ሰው ሳይለቅ ወደ ካናዳ ሳይሄድ ወደ አሜሪካ፣ እዚች ወገር ሁሉ እንዴት ሰው ይኮራል? እንዴት ሰው ይንጠበለላል? የእናንተ ኩራት እንዲ ዶሮን በላችሁት ወይት

እኛም ማንሳት ቆይ፣ እስኪ ቆይ፣ ቆንጆ አድርጌ ላንሳሽ። ቆይ፣ አንቺማ በደንብ መነሳት አለብሽ፣ እውነቴን ከምር ያህል። አንቺማ ቆይ፣ እንደዚህ ፎቶ፣ ቆይ፣ ይበልጥ አሳመርኩሽ። እኔ ነኝ አሳምርኩሽ። በእንትን ቀብች ያንቾን መተው ነው። እኔ ያልቼ ይብላኝ ማካ የታባሽ አዳሚ እንደዚህ ያረኩ ሰበስብሻለሁ። እናንተ ስልካችንን ለሰው አንሰጥም እንትና ጋር አንደውልም ብትሎ የውኛ እንድስብስብ አይ፣ ጋይስ ስብስብ ስስ ስስብ እያደረግን እንይዛለን። አባታችሁን ይ ሴት ናችሁ። ሀይ ቆንጆ ብቻ፣ ኧረ ቆንጆ ብቻ

ሰቲ ፎርስ ሰው ግን ለምንድን ነው የናቀነኛል? ከቤቱ እየሄድን እነሱም የማይመጡት ተናንቀናል። እውነት ተናንቀናል። እንዴት ተናናቅን? ጎበዝ እቲ እንዴት ደማቁ እውነት ንቃችሁኛል። እኔ ከናንተ ቤት እመጣለሁ፣ እናንተ የእኔ ቤት አትመጡም። ስቲገ ብቻ ላያችሁ ገብታችሁ ነበረ መሰለኝ ዛሬ። ኦኬ ኤክሰለንት፣ ቬሪ ጉድ። ከዛስ እህ ቲፎርስ ኤክሰለንት 5757 ያ አንመጣም እኛ ዋን ሀንድረድ ዋን ሀንድረድ ነጥብ ዝግት ምነው ተነስቶ አለቀ? ምነው ተነስቶ አለቀ? ምነው ውስጥ ይቆይ። ሆሆ ልሆነልኝም ማናት ዛሬ? መት ሰላም ሽብዛልኝ፣ እንኳን በሰላም መጣሽ። ይ የጠፋ ሰው መቶ ነበር ከቤቴ። አይ ደግሞ ቆይ ስራሽን እስጥሽ፣ ወሬ ያለ ያስብልሻል አሜን ብለሽ በጸጋ ተቀበይ። አሜን በይ። እቺ ደሞ ማናት? አሁንስ? አቤት አራት፣ ምን ይል የታየልሽ? ይሄን ምግብ ለመብላት ነው። ካልተሰቀልን ማን ያየናን? አራት፣ ምን ይል ሰው ነው ያየሽ? እረ እረ ምንድነው ይሄ? የወላዲት አምላክ እነዚህ ሰዎች እንዲ የሰውየው ቃል አልበላም። እንዲ እነዚህ ጅቦች አሁን ይሄን ነገር እንዴት ልትበላው ነው? ታች ታች ታች ታች ደግሞ ዙሪያውን ያቀርቡላታል ታች

እስ እኮ ነው። ዘረዶች ልበላው ነው፣ ልበላው ነው እናቴ ድንግል ማርያም፣ እረ ልበላው ነው። እረ ወይኔ፣ እረ ወይኔ፣ እረ ረ ምን ውስጥ ገባሁ? እሱ መስላሴ፣ እረ ልበላው ነው እንዳለ ተሰብስበው ደግሞ እያዩዋት ነው።

እዛው ጋር ቤት አጨረሽም? ነበር የሁሉ ሴት አንድ ቤት ነው የሚኖረው። እግዚኦ እግዚኦ! ሃይ ጋድ! የሁሉ ሴት አንድ ቤት ነው የምኖረው? ማይ ጋድ! እንዲሁ ቻይና የበላው ጉድ የለም። የንማ ማየት አለብን። አራት ምን ያህል ሰው አይቶታል? አራት ምን ያህል

እንደሸታችሁ ነው። ኧረ ኧረ ወጣ! ኧረ ወጣ! ኧረ ወይኔ!